ደቀ ንስቲ ከቤተሰቦችሽ ጋራ ከእናትሽ ጋራ ከጋሽዬ ጋራ አንድ አይነት አበሻ ቀሚስ አሰፍተሽ አንድ አይነቱ ናችሁ ብትመጡ፣ እንግዲህ ቤተሰብ ዛሬ ሀይሚዬና ብሩክ መጥተዋል። በጣም በሚያምር ሁኔታ ጋሽዬ ጋራ እንዲሁም ከሙሽዬ ጋር መጥተዋል። እሙሽዬ የእኛ ደርባባ እናት የእኛ ቆንጆና፣ ዛሬ በጣም አምሮብሻል። ቀይ ልብስ ቀይ አበሻ ቀሚስ በጣም ነው የሚያምርባችሁ። ጋሽዬ የኛ የቀብራራዎቹ አባት የኛ ሳቂታ ማርያምን ሳቂታ አባት ፍሪ የሆኑ አባት ልጆቻቸው ፍሪ የሆኑ ደስ የሚሉ አባት ናቸው ጋሽዬ። እኔ በጣም ነው የምወዳቸው። እንግዲህ ዛሬ አይታችኋል። በጣም ነው የሚያምሩት፣ ሃይሚዬ የብሩኬ እናት አንድ አይነት ለብሰው በጣም በሚገርም ሁኔታ ሽብርቅ ብለው፣ ማዘርም እየመረቀች ነበረ። በጣም ነበር የሚያምሩት። እንግዲህ ብሩክ ሽማግሌ ልልክ ነው ሲል እንዴት ምን አይነት ደስታ እንደተሰማኝ ታውቃላችሁ። በቃ ያን የብሩኬ ና የሀይሚ ፍቅር በቃ በአደባባይ ወጣ። ለምንድን ነው ብሩኬ ለሀይሚ ፍቅሩ ማይገልጽላት? ለምንድን ለምድል ሁሉ ይኸው በቃ በአደባባይ በቃ ሰውዬ በአደባባይ አሳየም። እኔ የሚገርማችሁ ነገር ማርያምን ነው ብላችሁ በጣም ብዙ ጊዜ ሳይ ሀይሚዬ የሀይሚዬ ፍቅር በጣም እኩል ነው ፍቅራቸው፣ ግን የሀይሚዬ ፍቅር የሚብስ ይመስል ነበር። ግን በጣም ሳ ሳዩ የብሩክ ፍቅር እየባሰ ነው ይመጣ ያለው ማርያምን ነው ብላችሁ እስቲ እዩት። ብሩክ በቃ ሀይሜን በስስት ነው የሚያያት። በቃ እንዴት እንደ እንቁላል ነው የሚይዛት። በጣም የሚያምር በቃ ከወንድ ልጅ የሚጠበቅ ነገር ወንድ ልጅ ለፍቅረኛው ማድረግ ያለበትን ነገር ነው ለሀይሚ እያደረገላት ያለው በነገራችን ላይ እናቱን የሚወድ ወንድ ሚስቱንም እንደ እናቱ አድርጎ ነው የሚያያት እግዚአብሔርን ነው የምላችሁ እና ብሩክ በጣም ለሀይሚ ጥሩ ነገር እያደረገላት ነው ያለው ጥሩ ነገር እየሰራላት ያለው ማርያምን ነው የምላችሁ በቃ ማርያም ብሩኬ ይለያል ይለያል ነው የምለው ቃላት የለኝም ለብሩኬ ሀይሚዬም እንደዛው በደንብ ነው የምትወደው። ያው የሀይሚዬ አስታውቃል። ትወዷለች፣ ታፈቅሯለች። ከሱ ጋር መለየት አትፈልግም፣ እሱ መለየት አይፈልግም። እንግዲህ እንደም ጋሽዬ አቴጂም ሲሏት ራሱ እንዴት እንደከፋት እንዴት እንባ እንደተናነቃት አይታቸዋል። እና እነዚህ ልጆች እግዚአብሔር ይጠብቃቸው። በእነሱ ክፉ የሚያወሩባቸው ምናምን እነሱ ለነገሩ መስሚያቸው ጥጥ ነው፣ ምንም አይሰሙም ሀይሚዬና ብሩቄ እኔ ደስ ከሚል ነገር ይሄ ነው። እናትዮው መርቃቸዋለች። እንግዲህ ትንሽ ያው ቅር ያለ ነገር ትንሽ ትንሽ ቅር ያለኝ አዎ ሸሚዝ ገዝተው ለጋሽዬ ስጡታ ሰጥተዋል። አዎ ደስ ይላል። ጋሽዬ ሸሚዝ ይወዳሉ እኔ ይወዳሉ ሸሚዝ ብለው በጣም ደስ ብሏቸዋል። ግን ግን ግን የበለጠ ደግሞ አበሻ ቀሚሱ አበሻ ልብሱ ከብሩኬ ጋር አንድ አይነት ቢሆን የበለጠ ደግሞ ደስ ይለን ነበረ ያው ሳይታሰብም ይሆናል ይሄ ልብስ የተሰራው፣ አላውቅም ብቻ መች እንደተሰራ ምናምን አላውቅም። ግን ከጋሽዬ ጋራ የሀይምዬ እናት አንድ አይነት ቢለብሱ የበለጠ ደስ ለን ነበረ። እኔ አሁን ለሀይሚዬ ምላት ምንድነው አንድ ቀን ስ ከቤተሰቦችሽ ጋራ ከእናትሽ ጋራ ከጋሽዬ ጋራ አንድ አይነት አበሻ ቀሚስ አሰፍተሽ አንድ አይነቱ ናችሁ ብትመጡልን በጣም ነው ደስ የሚለን። ለምን አንቺን ከቤተሰቦችሽ ጋራ ማየት እንፈልጋለን። ከእናትሽ ጋር ከአባትሽ ጋራ መሀል ቁጭ ብለሽ በዳርና በዳር አድርገሻቸው ጋሽዬ እና እናትሽን አበሻ ቀሚስ አንድ አይነት አድርግሽ እንድናይሽ እንፈልጋለን። ለምን ብዙ ጊዜ አሁን አይቼ አላውቅም። አሁን የሀይሚዬ እናት ከሀይሚ ጋራ አንድ ላይ ለብሶ አይቻቸው አላውቅም። አብዛኛውን ጊዜ ከብሩክ እናት ጋር ነው የምትለብሰው፣ ግን አንድ አይነት ለብሰው በቃ አንድ ከብሩኬም ከሃይሚም እናት ሁሉ አንድ አይነት ብለብሱ በጣም ነበር የሚያምሩት፣ በጣም ነበር ደስ የሚለው። ግን ዛሬ ችግር የለውም፣ ቆንጆ ነው፣ ያምራል። ልጋሽ ያስደስታቸዋል። እናንተ እግዚአብሔር ስጣችሁ፣ ሁሌም ሰውም ማስደሰት ነው ልማዳችሁ። አሪፍ ልጆች ናችሁ፣ ይመቻችሁ ነው ምለው። ትላንትናም የሰራችሁ ስራ በጣም አሪፍ ስራ ነው። ስትመረቁ ነበር፣ በጎረቤትም በሁሉም ስትመረቁ ነበረ። አሁንም ቀጥሉበት ስራችሁን፣ አሪፍ ስራችሁን ቀጥሉበት። ጥሩ ናችሁ እና አሁንም እግዚአብሔር ከአይን፣ ከመጥፎ አይን ጠብቃችሁ። ሃይሚዬ የኔ ቆንጆ የኔ ልዕልት ዛሬ በጣም አምሮብሻል። በጣም ትለያለሽ። እኔ እንጃ፣ እኔ ቃላት የለኝም። ወፍረሻል ደግሞ እግዚአብሔር ይመስገን። ወፍራም ቆንጆ ድቡሽ ውሻልሽ ልጅ ሆነሻል። ቡራም፣ እንደዛ ቡራ ግን፣ አንተ ቀንስ። ቡራ ቀንስ፣ አንተ ቀንስ። ፊት ሁሉ ነው የወፈረው አንተ መቀነስ አለብህ። ስፖርት እየሰራ ግን ግን እኮ ስፖርት እኮ አፕታይት ይከፍታል። ለዛ ነው አሁን ስፖርት ይሰራል፣ አፕታይት ይከፍታል፣ ይበላል። በቃ የወፍራን ልብሶች ሁሉ እየጠበቡ ስለሆነ አንተ መቀነስ አለብ። ሃይሚ ስፖርት አሰሪ፣ ብሩኬን አንቺ ዱላ ይዘሽ ብሩኬን ስፖርት ማሰራት አለብሽ፣ እንዲቀንስ ማድረግ አለብሽ። ይሄ ልጅ እንደዚህ በዚህ ቁመቱ እንደዚህ የሆነ የሆነ ከመጣ በጣም ከባድ ችግር ነው። ለዚህ አንቺ ዱላ ይዘሽ ስፖርት ቤት ሄደሽ ምግብ አድርገሽ በትክክል እኛ እንዲመገብ አድርጊው። ከዛ በኋላ ሴክስ የሀይ ሚዬ ጀግና የሀይ ሚዬ በጠል የሚባል በአረበኛ በጠል ማለት እንደ ምንድን ነው? በጠል ማለት እንደ እንትን ነው መሰለኝ። በጠል በቃ ይለፋችሁ እንደ አንበሳ በቃ እንደ ማለት ነው። እና እንደዛ እንዲሆንልሽ ስፖርት አሰሪው። እየወፈረ ልብሱ ሁሉ የጠበበ ነው እያሉ እየተባለ ነው ለዛ ነው። እና በጣም ነው የምታምሩት፣ በጣም ነው የምታስቀኑት እግዚአብሔርን። ልብሳችሁ ደግሞ የተለየ ነው ዛሬ። በጣም እኔ ቃላት የለኝም ለእናንተ ለመናገር፣ ሁሉ ነገር ያማረ ነው። ሙሽዬ የኔ ቆንጆ የኔ ልዕልት እናት፣ ታምር ያለሽ በጣም በጣም ለሙሽዬ ታምር ያለሽ ታምርያለሽ፣ ከልቤ ገብተሻል። እስቲ ያምረሽ ሻን እሙሽዬ፣ የኔ ልዕልት ቆንጆ ሆነሻል፣ ወድሻለሁ። ባይ ባይ ቤተሰብ።